ዳስ አለች ጥቂቶቹን ያው ብናስታውሳቸው ጥሩ ነው። ይህኛውን አልበም ከማንሳታችን በፊት ከዚህ በፊት የነበሩትን ኢትዮጵያ፣ ወገን፣ የበረሃ ሀገር፣ እንባዬ፣ ምህረት ቻልኩበት፣ አላወቅልኝም፣ ፍቅርህ በረታብኝ፣ ሄደ፣ በጫማ ሳይ፣ ደስ ይለኛል፣ ሙናዬ፣ አወይ ቀብራራዬ፣ ትንሽ ጊዜ ስጠኝ፣ ፍቅር ከሀገር ልጅ የተሰኙ ሙዚቃዎቿን ማንሳት እንችላለን። ከጋሽ አለማየሁ እሸቴ ጋር እንዳይነሺ፣ ከቴድሮስ ታደሰ ጋር በለብሴ ድረሺ፣ ከቴዲ አፍሮ ጋር ኢዮሃ በራይ፣ ከኤፍሬም ታምሩ ጋር ዛርዬ በጥምር በጋራ ከሰራቻቸው ጥቂት ሙዚቃዎች መካከል ይነሳሉ። ስለ ዛሬው አልበም ደግሞ ስናነሳ እንግዲህ ደጃዝማች በተሰኘው አዲስ የሙዚቃ አልበም ላይ 13 ያህል ሙዚቃዎች ተካተዋል። ከነዚህ 13 ሙዚቃዎች ውስጥ የስምንቱን ግጥምና ዜማ የሰራው ሰሞኑንም በተለያዩ ማህበራዊ ድረገጽ ስትከታተሉት እንደነበረው ድምፃዊ ቴድሮስ ካሳሁን ቴዲ አፍሮ ነው። ሌሎቹን ሙዚቃዎች ደግሞ በግጥም በግጥም ገጣሚው ጋሽ ማገብራብ ገጣሚ መሰለ አስማማው፣ ገጣሚ ናትናኤል ግርማቸው የሰሩ ሲሆን ሞገስ ተካና ምስክር አወልም በግጥምና ዜማ በመስራት በአልበሙ ላይ ተሳትፈዋል። እንግዲህ አብዛኛዎቹ ሙዚቃዎች ዘጠኝ ያህል ደግሞ ያቀናብረው አቤል ጳውሎስ ነው። በዚህ ዘመን አሉን ከምንላቸው ድንቅ የሙዚቃ ባለሙያዎችና አቀናባሪዎች መካከል አንዱ ነው። ስለዚህ የዛሬው ደጃዝማች ስምንተኛው የኩኩ ሰብስቤ አልበም ምን አይነት መልክ አለው የሚለውን ስላልበሙ አጠቃላይ ሁኔታ ራሷ ኩኩ ሰብስቤ ትነግረናለች። ቀጥሎ ደግሞ ሙዚቃውን ላይ እንደተሰራ ምን አይነት ሙዚቃዎችን ይዟል ሂደቱን ደግሞ የሙዚቃ ባለሙያ አቀናባሪ አሜል ጳውሎስ ይነግረናል። ከዛ የሙዚቃ አልበሙ ደግሞ ስርጭት፣ የኮፒራይት ሁኔታ አጠቃላይ ከማርኬቲንግ ጋር የተያዘው ደግሞ ፕሮሞተር መላኩ ሲሳይ ይነግረናል። ቀጥታ እንጀምረው ኩኩዬ ነው በድጋሚ እንኳን ደሳለሽ እያለን በጥያቄ የምናደርገው ክ ነው ወይስ? በመጀመሪያ ጥሪያችንን አክብራችሁ ስለመጣችሁ በጣም እናመሰግናለን። እኔንም ደግሞ በዛሬ ለስመ ማገሪ ስላወጣችሁኝ በጣም አመሰግናለሁ። በጥያቄና መልስ እንዲሆን እፈልጋለሁ። ያው መጀመሪያ ስምንተኛ አልበም መስራት ትልቅ ነገር ነው። በዚህ እድሜ ዛሬ ኩኩ ልክ እንደ ወጣት ድምፃውያን መድረክም ላይ ብታየዋት የምታስደንቅ ብዙ መድረኮች ላይ እያያችሁ ታውቃላችሁ። ልክ እንደ መጀመሪያ ልክ በአስራ አምስት ዓመቷ እንደጀመረችው አይነት ሙሉ ኢነርጂ ኖሯት ብትሰራ ድንቅ ድምፃዊ ነች። ዛሬ ያለው የሚወጣበት ቀን ስለደረሰ የሚተሰማሽ ከቢለው እንጀምር

ነው እንግዲህ አቤል ጳውሎስ ነው ብዙዎቹን ዘፈኖች ከሁለት በቀት ያቀናበረው። ሁለቱም ዘፈኖች ደግሞ ማሩ ይባላል ያቀናበራቸው ብዙ ግን ሬቱን መስደው አቤል ነው። አቤል የካንተ ጋር በመስራት ከፍተኛ ደስታና ክብር ይሰማኛል። በጣም ማመሰድ ነው። በዚ ስለበቃ በብዙ እጣ ወረድን ስለተሰራ አንዳንዴ በፍቅር አንዳንዴ በጦርነት ከአቤልም ጋር ባለመገናኘት ጊዜያችን ተሽተንበታል እና ብዙ አመት ተሽተዋል። ሰባት አመት ያል ተሽቶትናል። በሙሉ እስኪወጣ ዘፈኑ ያው እንደምታውቅ ዛሬ ጊዜ ቀላል አይደለም አልበም በመስራት እና የእኔ ብቻ ሳይሆን የብዙ ዘፋኞችን ችግር ነው። አንድ አቀናባሪ ስለዚህ ሁሉ ዘፋኝ ዘፋኙን ነው በስተዋል። በእኛ ዘመን ብዙ ዘፋኝ ጥቂት ነው፣ ሙዚቀኞችን ደግሞ በቂ ነበሩ። አሁን ግን ባለው ሁኔታ አንድ ሰው ነው የሚያቀናብረው እና ለዚህ ሁሉም ለብዙሃኑ ዘፋኞች ይህን ሁሉ ስራ ለመስራት ትንሽ ይከብዳል። የራሳችን ኑሮ አለን የራሳችን ሮች አለን እና በዛ በዚህ ሲባል ይህን ያህል አመት ፈጅቷል። አሁን የዛሬ ሰባት አመት የነበረ ይመልከትና ዛሬ አንድ ላይ ሆ ሆናል እ ሌላው በየዘመኑ ያሉ አድማጮችን የሙዚቃ ፍላጎት ተረድቶ ካልተሳሳኩ አራት አስርተ ዓመት አይደለም በዚህ ሁሉ ዘመን እንደምታውቁት የሙዚቃ ፍላጎት በየዘመኑ የተለያየ ነው እና በየዘመኑ ያለውን የሙዚቃ ፍላጎት ተረድቶ መስራት ከዛ ለዚህ ዘመን ደግሞ አሁን የወጣው ሙዚቃ ደግሞ ይህንንም ዘመን በደንብ ያማክላል ብለሽ ታስቢያለሽ? ለሁሉም ጀኔሬሽን የሚሆን ዘመን ነው። በነገራችን ላይ እኔ በምናምን ያለሁኝ ሙዚቃ ያለቋልኳ ነው እንደሚባለው፣ ሚገነብ የለውም ሙዚቃ ለመውደድ ለወጣቱ ጀኔሬሽን ብቻ የሆነ አልተብሎ ታስበው መሰራትም ብዙ የለበትም። አንድ አርቲስት ፍላጎቱን ሰርቶ ለህዝብ ማለት ነው። ማናው ግን ደግሞ አውቃለሁኝ፣ ሪድሞቹ ለምሳሌ በጣም ስሉቻ እንደሆነ ለየትኛው የእድሜ የሚገባውን አውቃለሁኝ። የተለያዩ አይነት ሪዝም አለው፣ ግን ደግሞ ወጣቱ ርድም እንዲማር እንፈልጋለን። እኔ በልጅነቴ ነው እነ ሳምፖ ጊዜኛ ዘፋኝ እነ ጥልየንም ከዛ በላይ ያሉትን ትልልቅ ዘፋኞች ሁሉ ስንሰማ በልጅነት እድሜ ስሎ ዘፋኞችን ሁሉ ወደጀን ያደርጉትና የትውልድ መወራረስ እንዲኖረው ነው የሚፈልገው። ትልቁ ከትንሹ፣ ትንሹ ከትልቁ እንዲወስድ የአቅም እንዲኖር፣ ሁሉም ዩኒቲ ያስፈልገዋል። በአይነ እንጂ መገደብ የለብንም ነው እና ዘፋኝ ሲሰራ ስራውን ሲሰጥ የራሱን ሀሳብ ወስኖ ለሁሉ ይህ ትውልድ ለዚህ ሆናል፣ ይኸኛው ለዚህ ሆናል ማለት ሲጀመር ትክክል ማንሰራ ስራችንን ደስ የሚል ነገር ብቻ ማቅረብ ነው። ይሄ ማለት ደግሞ በእድሜው ተለቅ ያለ ሰው

በምን መልኩ የመጣችበት ነው? ምን የተለየ ነገር ከዚህ በፊት የነበሩት ሰባቱ አልበሞች አሉ። አሁን ከዚህ ቀደም በነበሩት አልበሞች በካታ ነገሮችን እንዳስተሻል። ስለዚህ ምን የተለየ ነገር ይዞ ያለ? በክራር ነው የተሰራው። ምናልባት ያው ቀደም ሲልም በተደጋጋሚ ያነሳ ነው። ኩኩ ከብዙ ድምፃውያን ጋር አሁን ብዙ አልበሞች ላይ እንደውም አንሰማ አንድ ሰው ራሱን የሚሰራው ብቻውን ሲሰራ ምናምን ልንሰማ እንችላለን። ቀደም ሲልም እነጋሽ ማሙድን ስናነሳ ነበር። ስለዚህ በዚህኛውም ሰሞኑን የተወሰነች ተቀንጭቦ በተለቀቀው ሙዚቃ ከቴዲ አፍሮ ጋር ይሰምተናል። ከዚህኛው ውጭ ሌሎችስ ድምፃውያን በጋራ ከአንቺ ጋር ይሰሩ ካለ፣ ወይም ራሱ ቴዲ አፍሮም ሊሆን ይችላል። ሌላ ድምፃዊ አብሮኝ ስራ ቴዲ ፊቸሪንግ ሰርቷል። አንድ አራት ሶስት ዘፈኖች ላይ ደግሞ ከኋላ ኳየር በመስራት ተባብሮኛል። በጣም አሪፍ ምናልባት እንዲሰሙ ጋብዣቸው ጋብዣቸውና እዚህም ያሉ በየቤቱ ሆኖ ያንቺ አልበም እስኪወጣ በጣም በጉጉት የሚጠብቁ በጣም በርካታ ሰዎች ስላሉ ግብዣሽን አቅርቢና ወደ አቤል ደቅሞና ለአልበንሽን እንዲሰሙ አድምጡ ሊያቸው ነው። እዚህ የተገኛችሁ ትብሎ በሙሉ መቼም አድራችሁ ስለመጣችሁ እናመሰግናለን እንዳልኩት አድማጮ ገብቶ እና ተሞዳችት በደስታ እንድትሰሙልኝ እንድትወዱልኝ